አለው ዘለቀ በላለው የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ተፈራ ዳምጤ ክፍለ ጦር ሁለተኛ ክፍለ ጦር የደጋ ዳሞት ብርጌድ ምክትል ሰብሳቢ ነኝ። ያው ማስተላለፍ የሚፈልገው መልእክት ለመላው የሰራዊታችን አባልና አመራሮቻችን እንኳን ለ2018 የመስቀል የደመራ በዓል በሰላም አደረሳችሁ። አደረሰ ባሉ ድል እንዲሆን እንመኛለን። ምን ይልቅስ ከሰሩት ጀብድ አንፃር እስኪ የሆነ ነገር በላቸው፣ ለነሱ የሆነ መልእክት አስተላልፍ። እሺ አመልክዝ እንደሚታወቀው ከዚህ ቀደም አብረን የምንታገል ድርጅታችን ነው። አሁን ደግሞ ይበልጥ ሞር አንድ ድርጅት አማራዊ ተቋም መስርተን እየታገልን ያለው ሰሞኑን ላሳዩት የተሻለ ውጤት ላበቁን ላደረሱን ላበቁንም ድልድ እንኳን ደስ አለን፣ እንኳን ደስ አለን። ደስ ብሎናል፣ ደስ ይበላችሁ የሚል መልእክት ነው ማስተላለፍ ፈልገው። ያው እኛ ጋርም እንደዚህ አይነት ድሎች ይሰራሉ ብለን እናምናለን። በቅርብ ቀን እንግዲህ አዲስ ዜና እናሳያለን። እያ በያእያበልያ ጋሬጣናሾ ካልፈተነህ ያሳፍርሃል ወንድነትህ። ቆይታ የምናደርገው ከአርበኛ ሙላት ጋር ነው ኦዲትና ቁጥጥር የደጋ ዳሞት ብርጌድ ኦዲትና ቁጥጥር ተጠሪ ነው። እስኪ ቀጥታ የእንኳን አደረሳችሁ መልዕክት ከአርበኛ ሙላት እንቀበል። እሺ ሙ መስ እባላለሁ የደጋ ዳሞት ብርጌድ ወሬትና ቁጥጥር ነኝ። እኔ የማስተላልፈው መልእክት 2018 የመስቀል በዓልን አስመልክቼ የምናገረው ለአማራ በሙሉ ለአማራ በሙሉ 2018 ድሉ ለኛ ይበለው ነው። ያው ሰሞኑን እየሰማን የወሎ አካባቢ ያለው ደስታ የሁላችንም ደስታ ነው። ነገም ማናቸውም ሳንከፋፈል ማንም ሊከፋፈልን የማይችል አንድ የአማራ በአንድ ስተንታ ስምንት ተነፍስ አማሮች እስከሆን ድረስ ነገ እነሱንም እንትን እንደምንል እነሱን እንኳ አደረሳቸው የሚል መልእክት አስቀምጣል። አሁን ያለን አመራር የብርጌዱ ምክትል ጦር አዛዥ ነው ያለን መልእክት እንኳን አደረሳችሁ መልእክት እና አመሰግናለሁ። ለ2018 ክብረ በዓል ለመስቀል ላደረሰን ሁላችሁን በጣም እንኳን አደረሰን እንሆናለን እኔ ማ ምክትል ወታደር አዛዥ ሁኜ እየሰራሁ እገኛለሁ። እንኳን አደረስን እላለሁ። አመሰግናለሁ። አማራ ህዝብ ተበደለ፣ ተጨቆነ ብሎ አማራ ነፍጥ አንስቶ ይህን ትግል ከጀመረ ምንሆኑ ዓመት እያሳለፍን ነው። እንዲ ማለት የምፈልገው በዚህ ትግል ላይ ለህዝቡ ህይወትን አሳልፎ ለሰጠ ሰራዊት ለመላው ለአማራ ህዝብ እና ለአማራ ትግል ነፃ ለማውጣት ለሚታገለው ሰራዊት ከ2017 እንኳን ለ2018 ለመስቀል ለመስቀል ባዓል ለጌታችን ለኢየሱስ ክርስቶስ ለደመራ አደረሳችሁ እላለሁ። ምናልባት ሰሞኑን በወሎ አካባቢ የተሰማው ዜና የድል ብስራት ለሁላችን ነውና አማራ አንድ ኖ ነደም ጀብዱን ታላላቅ ጀብዶች እንደመፈጸምና ታላላቅ ታሪክ በመስራት አንድነቱን አስጠብቀ ይህንን የህልውና ትግል ወደፊት የሚመራበት ጊዜ እና አመት እንዲሆንልን ታላቅ ምኞት ያለሆኝ።